172 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። ከመጋቢት 18 እስከ መጋቢት 25 ቀን 2017 ዓመተ ምህረት በተደረገ ክትትል 272 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸውን የጉምሩክ ኮሚሽን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል የተለያዩ ማዕድናት፣ አልባሳት፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። እቃዎቹ በአዋሽ፣ ሞያሌና ጅግጅጋ የጉምሩክ ቅርንጫፍ ጽህፈት ቤቶች ጥረት በፌዴራልና በክልል ፖሊስ አባላት እንዲሁም በህብረተሰቡ ትብብር በፍተሻና በበረራ እንደተያዙ በኮሚሽኑ ተገልጿል። ኮሚሽኑ በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለማህበረሰቡ ምስጋናውን እያደሰ ድርጊቱን ለመግታት የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም የበኩልን ድርሻ እንዲወጣ ጥሪ አቅርበዋል። በገቢዎች ሚኒስቴር የምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት በ2016 በጀት ዓመት የታክስ ህግ ተገዥነታቸው የተሻለ ለሆኑ እንዲሁም የሞጁላር ስልጠና ላጠናቀቁ ግብር ከፋዮች እውቅናና ሽልማት ሰጠ። በመድረኩ በገቢዎች ሚኒስቴር የሚኒስትር ጽህፈት ቤት ኃላፊ ፍቃዱ ታደሰ ባስተላለፉት መልእክት ሚኒስቴሩ የአገልግሎት አሰጣጡን በማዘመንና ጠንካራ የታክስ አስተዳደርን በመዘርጋት የሀገርን ወጪ በሀገር ገቢ የመሸፈን ትልቅ ሀገራዊ ኃላፊነትን ለመወጣት እየሰራ እንደሚገኝ ገልጸዋል። ኃላፊውም ጨምረው ለግብር ከፋዮች እውቅና መስጠት የታክስ ህግ ተገዥነትን ከማጎልበት በተጨማሪ የገቢ አሰባሰብና አፈጻጸምን ለማሳደግ ጉልህ ሚና አለው ብለዋል። የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ ሬድዋን ከድር በበኩላቸው የሀገር ኢኮኖሚ እንዲያድግ የታክስ ህግ ተገዥነትን ማሳደግ አስፈላጊ መሆኑን ገልጸው የገቢዎች ሚኒስቴር በዚህ ረገድ የግብር ከፋዮችን የህግ ተገዥነት ለማበረታታት የተሻለ የህግ ተገዥነት ያላቸውን ግብር ከፋዮችን እውቅና እየሰጠ ይገኛል ብለዋል። በመርሃ ግብሩ የሞጁላር ስልጠናውን ወስደው ካጠናቀቁ 1128 ሰልጣኞች ውስጥ ጥሩ ውጤት ያስመዘገቡ አስር ሰልጣኞች እንዲሁም የተሻለ የታክስ ህግ ተገዥነት ላሳዩ 58 ግብር ከፋዮች የእውቅና ሽልማት ተበርክቶላቸዋል። ለመሰረተ ልማት፣ ለንግድ ስራዎች፣ ማህበራዊ አገልግሎት ለመስጠት ኢንቨስትመንትን ለመደገፍና ለበርካታ የዜጎች ተጠቃሚነት ሀገራት ገቢ የሚያገኙበት ዋነኛው መንገድ የሀገር ውስጥ ግብር መሰብሰብ ነው። በተለይም በአሁኑ ወቅት ከጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ውስጥ በጥምርታ ከ15 በመቶ በታች ታክስ ለሚሰበስበው ሀገሮች የሀገር ውስጥ ገቢ አሰባሰብ አስፈላጊነት የማያሻማ ነው። በዚህ አተያይ ግብር የሀገራትን እድገት ደረጃና ሉዓላዊነትን ለማረጋገጥ ጠቃሚ ነጥብ ነው። ደካማ ሀገራትን ግጭትና ብጥብጥ እንዲጠቁ እንዲሁም ጥገኛ እንዲሆኑ ከሚያደርጋቸው ጉዳዮች አንዱም ይኸው አማካይ የታክስ ጂዲፒ ጥምርታ መሆኑን ጥናቶች ያመለክታሉ። የኢኮኖሚ እድገትን ለማ ማስቀጠል ድህነትን ለመቀነስና የአየር ንብረት ለውጥን ለመደገፍ ሀገራት የታክስ አሰባሰብን ማሳደግና የታክስ ስርዓቶችን የበለጠ ፍትሐዊና ቀልጣፋ ማድረግ እንዳለባቸው ይመከራል። የግብር ስርዓቱ ፍታዊ እንዲሆን መንግስታት ግቦቻቸውን ማመጣጠን፣ እንደ ምሳሌም የሀገር ውስጥ ገቢ ማሰባሰብ፣ ቀጣይነት ያለው እድገት ማስመዝገብና የመንግስት ወጪዎችን መቀነስ የመሳሰሉ ግቦችን ማመጣጠን አለባቸው። ፍታዊነት ሲታሰብ የዝቅተኛ ገቢና የባለ ሀብቶች አንጸራዊ ግብር፣ የድርጅቶችና የግለሰብ ግብር ከፋዮች ልዩነት፣ ከተሞችና ከጠራማ አካባቢዎች መደበኛና መደበኛ ያልሆኑ ዘርፎች መለያየታቸው እንዲሁም የተቀጣሪና የኢንቨስትመንት ገቢ የመሳሰሉትን ከግምት ማስገባት ግድ ይላል። ቀልጣፋ የግብር አሰራሮችም የግሉ ሴክተሩ የስራ እድል በመፍጠር ረገድ ፍትሐዊ እንዲሆን ትልቅ ሚና እንደሚጫወት ይታመንበታል። ዛሬ ዛሬ መጠነኛ እድገት ባላቸው ሀገራትና ባደጉ እንዲሁም ዝቅተኛ ገቢ ባላቸው ሀገራት ልዩነቶች ከፍ ብሏል። ለእነዚህ ልዩነቶች ሀገራት በጤናና በትምህርት ላይ ያሉ ግቦቻቸውን ማሳካት የውሃና ሳኒቴሽን ኤሌክትሪክና የመንገድ መሰረተ ልማት ወይም የቁሳዊ ካፒታል ግንባታ በጠቅላላው ለዜጎች ፍላጎት መስራት ታቸው እንደሆነ ይታወቃል። ግብር በዚህ ውስጥ ያለው ሚና እጅግ ከፍ ያለ ስለመሆኑ ሳይታለም የተፈታ ሀቅ ያደርገዋል። ከቅርብ ጊዜ ወዲህ የዓለም ባንክ ይህን ልዩነት ለማጥበብ ቢያንስ 15 በመቶ ከጠቅላላ ሀገር ውስጥ ምርት የሚገኘው የታክስ ገቢ የኢኮኖሚ እድገትን እንደሚያሳድግ በማረጋገጥ ሀገራት ለዚሁ እንዲተጉ ይደግፋል። የሀገር ውስጥ ገቢን መጨመር ወሳኝ መሆኑን ሁሉም የሚስማማበት ሀቅ ነው። አይኤምኤፍ ዝቅተኛ ገቢ ያላቸው ሀገሮች ገቢ የማሳደግ አቅማቸው ከጠቅላላ የሀገር ውስጥ ምርት 9 በመቶ ሊሆን እንደሚችል ይገምታል። ይህንን ለማሳደግ አስቸጋሪ ቢሆንም ቀጣይነት ያለው ሁሉን አቀፍ የታክስ ስርዓት ማሻሻያዎችን የታክስ ፖሊሲዎችን፣ ተቋማትን ማደራጀት፣ የሕግ ማዕቀፎችን ማዘጋጀትና ቴክኖሎጂን በዘመኑ ልክ መጠቀም አስፈላጊ እንደሆነ በጥናቱ አይኤምኤፍ ያሳውቃል። ውጤታማ የሆኑ የታክስ መሰረቶችን ማስፋት በሁሉም ግብር ከፋዮች ላይ የሕግ ተገዥነትን መጨመርና ሁሉን አቀፍ ማሻሻያዎች ለማድረግ ጠንካራ የፖለቲካ ድጋፍ እንደሚያስፈልግ ይታመናል። የዲጂታል ቴክኖሎጂን በታክስ አሰባሰብ ውስጥ መጠቀም ለግብር ከፋዮች ወጪን በመቀነስ ታዛዥነትን ለማሻሻል ምርጫ እንደሌለው ሳይዘነጋ ማለት ነው። ጥቂት ልምድ እንዲሆነን ዘንድ አንዳንድ በገቢው ዘርፍ ውጤታማ የሆኑ ሀገራትን ልናነሳ ወደድን። የአውሮፓ ሀያል ሀገር ጀርመን ከዓለም ጠንካራ ኢኮኖሚ ካላቸው ሀገራት አንዷ ነች። ጀርመን እንደ ፖላንድ እና ኦስትሪያ ያሉ ሀገሮች የሚሰበስቡትን ገቢ አይነት ከሚባሉት አውሮፓ ሀገሮች ጋር ትመደባለች። እነዚህ ሀገሮች ከፍተኛ ግብር የሚሰበሰብባቸው ሲሆኑ ትላልቅ የማህበራዊ አገልግሎትና መንግስታዊ ፕሮግራሞችን ለመደገፍ ይውላሉ። በጀርመን ሁኔታ የግብር ስርዓቱ ተራማጅ የሚባል ሲሆን በግለሰብ ከፍተኛ ገቢ ላላቸው 45 በመቶ የግል የገቢ ግብር መጠን ያለ ባላት በዓለም ላይ ካሉትም ከፍተኛዎች ውስጥ ትመደባለች። ኔዘርላንድ የኔዘርላንድ የዳበረ ኢኮኖሚ በአውሮፓ ኢኮኖሚ ውስጥ ለብዙ መቶ ዘመናት ሚና ሲጫወት ቆይቷል። ኋላም የአውሮፓ ሕብረት መሥራች አባል መካከል አንዱ ነበር። በጣም ተጽዕኖ ፈጣሪ እንደነበርም ታሪክ ይነግርለታል። ኔዘርላንድስ በዓለም 17ተኛዋ ትልቅ ኢኮኖሚ ያላት ስትሆን በምዕራብ አውሮፓ ምብርት ላይ የምትገኝ እንዲሁም መገኛዋ በእንግሊዝና በጀርመን የገበያ መዳረሻ እንድትሆን ያደርጋታል። የሮተርዳም ወደብ በአውሮፓ ትልቁ እንደሆነ ልብ ይሏል። ይህ የግብይት ኃይል በጣም ብዙ የታክስ መጠን እስከ 49.5 በመቶ እንዲሆን አስችሎታል። እስራኤል በዚህ ትንሽ የመካከለኛ ምስራቅ አገር ውስጥ ያለው የፈጠራ ፍጥነት አስደናቂ ነው። እስራኤል በዓለም ላይ ካሉ ጀማሪ ኩባንያዎች ስምንተኛ ደረጃ ላይ የምትገኝ ስትሆን በ2008 ታላቅ የኢኮኖሚ ውድቀት በነበረበት ወቅት በጣም ጠንካራ ሆነው ካለፉ ኢኮኖሚዎች ውስጥ አንዱ ነበር። በአሁኑ ጊዜ እስራኤል ከደቡብ አውሮፓ ሀገራት ጋር ተመሳሳይ የሆነ የነፍስ ወከፍ የሀገር ውስጥ ምርት አላት። በታሪክ በጂኦግራፊ አቀማመጥና ከፍተኛ ጥራት ያለው የዩኒቨርሲቲ ትምህርት ስርዓት የሀገሪቱን ከፍተኛ የቴክኖሎጂ እድገትና ፈጣን የኢኮኖሚ እድገት እንዲያመጣ ታክስ ትልቁን ሚና ተጫውቷል። የጃፓን የሀገር ውስጥ ኢኮኖሚ ከአሜሪካ፣ ቻይናና ጀርመን በመቀጠል አራተኛው ሀገር ነች። ብዙዎች የጃፓን ስኬት ከታዋቂው የስራ ባህሪዋ ጋር ያያይዛሉ። ዋና ከተማዋ በዓለም ላይ ካሉ ከተሞች በበለጠ ሚሊዮነሮች የሚኖሩባት በመሆኗ ከፍተኛ የታክስ መጠን ያላት ብቸኛዋ የእስያ ሀገር ጃፓን ከፍተኛ ግብር ከሚከፍሉ ሀገሮች መካከል ነች። በእስያ የሚገኙ የጃፓን ኮርፖሬሽኖች የተለያዩ የተራቀቁ ቴክኖሎጂዎችንና አውቶሞቢሎችን በማምረት የበላይ ሆነው መገኘታቸው መንግስት ግብር እንዲያገኝ አስችሏል ማለት ነው። ስለ በርካታ ሀገራት ሀገር ውስጥ ገቢ ስናነሳ ልምዱ ሌሎችን የመለዋወጥ ሁኔታ ከግምት ይገባል። በተለይም አጋር አካላት በሚባሉት እንደ አይኤምኤፍና ዓለም ባንክ የመሳሰሉ ተቋማት ሀገራትን ይደግፋሉ። አልፈውም የአንዱን ሀገር ልምድ ለሌላው በማካፈል ረገድ መድረኮችን በማመቻቸት ያግዛሉ። በፋይናንስና በሀሳብም ጭምር ይደግፋሉ። ከሰሞኑ ኢትዮጵያ ዓለም አቀፍ የሆነውን በተለይም በምስራቅ አፍሪካ ትኩረት ያደረገ የሀገር ውስጥ ገቢ ዘርፍን ያማከለ የልምድ ልውውጥ መድረክ ተካሂዷል። በምስራቅ አፍሪካ ሀገራት ያለው የገቢ አሰባሰብ ስርዓትን ፍንትው አድርጎ ያሳየው ይኸው መድረክ የሀገር ውስጥ ገቢ ጠቀሜታን በጉልህ እንዳሳየ ታምኖበት

ለኔ ለእኔ ግብር ማለት ለአገር ውስጥ በጀት ወሳኝ ነው ባይ ነኝ። በርካታ ጉዳዮችን በሀገር ውስጥ ገቢ በጀት መከወን ያስችላል። ትምህርት፣ ጤና፣ መሰረተ ልማትና ማህበራዊ አገልግሎትን ለሕዝብ ለማቅረብ ወሳኝ የሚሆነው ግብር ነው። ኢትዮጵያ በሀገር ውስጥ ገቢ አሰባሰብ ከቅርብ ዓመታት ወዲህ በርካታ ስኬቶችን ማስመዝገብ ጀምራለች። በተያያዘው በጀት ዓመትም አንድ ትሪሊዮን ብር ገቢ ለመሰብሰብ አቅዳ በመስራት ላይ ትገኛለች። ይህ ሁሉ እንዲሆን ዘመናዊ የታክስ አሰባሰብ ስርዓት መዘርጋቱና ህጎችና ደንቦችን ለማሻሻል የተደረገው ውጥረት እንደተሞክሮ በመድረኩ ተወስዷል። መልካም ተሞክሮዎች ተብለው የሚጠቀሱት በተለይ በቴክኖሎጂ አንጻር ከቴክኖሎጂ አንጻር የታክስ አድሚኒስትሬሽኑ አገልግሎት በቀላሉ ተደራሽና ቀልጣፋ ከማድረግ አንጻር በተለይ በኤሌክትሮኒክ ፋይሊንግ፣ በኤሌክትሮኒክ ክፍያ በመሳሰሉ ጉዳዮች ላይ የተሰሩ አሁን የምንገለገልበትን የሲክታስ ሲስተም ላይ እየተሰሩ ያሉ በጣም በርካታ የሚባሉ ማሻሻያዎችን እንደ አንድ የሪፎርም ነጥብ ለሌሎች ሀገራት የማካፈል ትችሏል። እንዲሁም ደግሞ በተሻለ ሁኔታ የታክስ አድሚኒስትሬሽኑን ለማዘመን የተያዙ እቅዶች በተለይ በዋናነት በአራት ፕሮጀክቶች ዙሪያ ኢትዮጵያ ልትሰራ ያሰበቻቸውን ወይም የኢትዮጵያ ገቢዎች ሚኒስቴር ሊሰራ ያሰባቸውን አራት ፕሮጀክቶች ለማመላከት ትችሏል። በተለይ ከጎረቤት ሀገሮቻችንን እንደ ኬንያ ምሳሌ መውሰድ ይቻላል። ከኬንያ አሁን የኤክሳይዝ ታክሳችን መጀመሪያም ኢኒሼቲቭ ሲደረግ ናሬቲቭም ሲደረግ ከዛው ስለሆነ ልምዱ የተቀሰመው አሁን ፕራክቲካሊ በቃ ያቀረቡበት ሁኔታዎች ነበሩ። እነዛ ለሀገራችንን የተሻለ ያለንበትን ሪፎርም በደንብ የሚደግፉ በጣም ብዙ የሚባሉ ርዕሰ ጉዳዮችን ተወያይተናል። አንዱ ዲጂታላይዜሽን ነው። እንዴት የሀገራችን የገቢ አሰባሰቡ በዲጂታል ደግፈን የተሳለጠ የገቢ አሰባሰብ ስርዓት ማምጣት እንችላለን። ወደ ሀገር እንዴት የታክስ ቤዛችንን ማስፋት እንችላለን የሚለውን እሳቤም አንዱን ትልቅ ልምድ የቀሰምንበት ርዕሶች ነበሩ። ዋናውና ወደ ኋላ የማይባለው ደግሞ የታክስ ሪፎርሙ ነው። ሌሎች ሀገሮች ታክስ ሪፎርሙን እንዴት ያዩታል ምን አይነት የታክስ ሪፎርሞችን አካሂደዋል? ምን አይነቶቹ ከኛ ከምናስባቸው የሪፎርም ጋር አላይን ይሆናሉ የሚሉትን ብዙ ልምዶችን የቀሰምንበት ነበረ። የታክስ አድሚኒስትሬሽኑን ኢንተግሬት ከማድረግ አንጻር ከማቀናጀት አንጻር ኢንተግሬትድ ታክስ አድሚኒስትሬሽን ሲስተም እንዲሁም ደግሞ የኤሌክትሮኒክ ኢንቮይሲንግ ማኔጅመንት ሲስተም የዳታ ዌርሃውስና የአናሊቲክስ ስራዎች እንዲሁም ደግሞ የዳታ ሴንተር ስራዎችን በዋናነት ወደፊት ታሳቢ አድርጋ እየሰራች እንደሆነ ለተሳታፊ ሀገራት ልምዷን ለማካፈል ችላለች ማለት ነው። በአጠቃላይ የታክስ አድሚኒስትሬሽኑ ታሪካዊ ዳራ እንዲሁ ለሌሎች ሀገራት የተገለጸበት ሁኔታ ነው ያለው ሰው አጠቃላይ አሁን ያለንበት ወይም የምንጠቀምበት ቴክኖሎጂ ላይ የሚሰሩ ማሻሻያዎችና ወደፊት የሚተገበሩ ቴክኖሎጂዎች ላይ ያሉ ስራዎችን ወይም የተጀመሩ ስራዎችን በልምድነት ለማካፈል ችለናል ማለት ነው። የምስራቅ አፍሪካ ሀገራት በዚሁ የልምድ ልውውጥ መድረክ እየራሳቸውን ተሞክሮ አቅርበዋል። በተለይም በብልሹ አሰራሮች ላይ የሚወሰዱ እርምጃዎችና የታክስ አስተዳደር ስርዓቱን የማሻሻል እንደ ኬንያና ታንዛኒያ ያለው ሀገራት ውጤታማነታቸው በጥናቱ አሳይተዋል።

ግብርን መሰብሰብ የጥምረት ውጤት ነው። ጥምረቱ በመንግስትና በግብር ከፋዩ መካከል ነው። ለምሳሌ ያህል የኛን ሀገር ልምድ ብንወስድ ታክስ ከፋዩን ማስተማርና ስለ ታክስ ማሳወቅ የታክስ አሰባሰቡን እንደሚያሻሽል ተረድተናል። በርካታ የውጭ ሀገር ኢንቨስተሮች የኛ ሀገር ውስጥ አሉ፣ ብዙ ግብርም ይከፍላሉ። ለታክስ ከፋዩ የምንሰጠው ማበረታቻ ግብርን እንድንሰበስብ አግዞናል። በዚህ መድረክ ምናልባት ልንማርበት ከሚገባው ነገር አንዱ የመካከለኛ ጊዜ የግብር እቅድ ነው። በዚህም ከኢትዮጵያ፣ ኬንያ፣ ታንዛኒያና ኡጋንዳ ሀገራችን ደቡብ ሱዳን ልምድ ትወስዳለች።

በርካታ ልምድ ወስጃለው። ለታክስ አስተዳደር እንደዚህ አይነት መድረኮች ወሳኝ መሆናቸውን ተገንዝቤያለው። በምስራቅ አፍሪካ ሌሎች ሀገራት ያሉበትን እና እየሰሩ ያሉበትን ለመረዳት ያስችለናል። ሌሎች አገሮች የሚገጥሟቸው ችግሮች ሁሉ እኛም ሀገር አሉ፣ ተመሳሳይ ነገሮች አሉ። ለምሳሌ በቫት ኢንቮይስ ኬንያና ኢትዮጵያ እንዴት እንደሚሰሩበት ልምድ ወስደናል። ይህ ፎረም እርስ በእርስ እንድንማማርበት አድርጎናል። በዚህም የታክስ አስተዳደርን እንድናሻሽል ያስችለናል።

ታውቃለህ የግብር አሰባሰብ እንደሙያ በጣም ፍላጎት ሳቢ ነው። ለሀገር ኢኮኖሚ የሚያበረክተውን ነገር ከፍተኛ እንደሆነ ስለምታውቅ ነው። እናም በአብዛኛዎቹ ሀገሮች ውስጥ በራስ መተማመን ፈጥረዋል። በኮንፈረንሱ ባደረግናቸው ውይይቶች ላይ እንደተረዳነውም ከአብዛኛዎቹ ታዳጊ ሀገሮች ጋር በግብር አሰባሰቡ ያን ያህል የተለየ እንዳልሆንን ነው። በጣም ተቀራራቢ ውጤትና እድገት ላይ ነን። ምክንያቱም እንደ ሀገር ከጠቅላላ የሀገር ውስጥ ምርት 15 ነጥብ 1 በመቶ አካባቢ እየሰበሰብን መሆናችንን ነው። ከኛቻ በሆኑ ሌሎች ሀገሮችም ከጠቅላላ የሀገር ውስጥ ምርት ውስጥ 14 ወይም 15 በመቶ ተመሳሳይ ግብር ይሰበስባሉ። ከዚያ ላይ የሆነ ቦታ ነን ብለን እናስባለን። ግን እንደገና ልናደርግ የምንችለው ብዙ ነገር እንዳለ በኮንፈረንሱ ተረድተናል። ወደ ምንፈልገው ቦታ እንደርሳለን ከተባለ ደግሞ ቢያንስ ከጠቅላላ የሀገር ውስጥ ምርት ጥምርታ ጋር ያለውን ቁጥር ማሳደግ አለብን። ይህንን ለማድረግም በሚቀጥሉት ስድስት ሰባት ዓመታት ውስጥ 20 ወይም 21 ለማድረስ አላማለን። ስለዚህ ትልቅ ስራ እንደሆነ መገመት ትችላለህ።

ሁሉንም መረጃ ወይንም ሁሉንም ቴክኖሎጂዎች በራስ እጅ መያዝ አይቻልም። ነገር ግን በዚህ ኮንፈረንስ ላይ እንዳለ ተሳታፊ ብዙ ነገሮችን ተምረናል። በመጀመሪያ ደረጃ የግብር አሰባሰብ ማስተባበር እንዲቻል የሚረዱ ዓለም አቀፍ ምርጥ ተሞክሮ በኮንፈረንሱ ከተማርናቸው ነገሮች ውስጥ አንዱ ነው። በዚህም እኔና ባልደረቦቼ ብዙ ተጠቅመንበታል ብዬ አስባለሁ። እኛም እንደ ሀገር ከኢትዮጵያና ሌሎች ሀገራት ተምረን የልማት ሀገሮቻችንን በስራዎቻችን ይበልጥ ለማሳተፍ በምንፈልግበት ደረጃዎች ላይ ነን። እናም ከብዙ ሀገሮቻችን ጋር ግንኙነት ስጋቶች ይኖሩናል። የእኛን እውቀት ለማካፈል፣ ልምድ ለማካፈልና በጋራ ለመስራት እኛ በምስራቅ አፍሪካ ክልል ውስጥ እንደመሆናችን ዘላቂ የልማት ግቦች የምንላቸው ጉዳዮች አንድ የሚያደርግን ሀገሮች ነን እና ለሁሉም ግቦች እንተጋለን። አዎ ሁላችንም ይህ የልምድ ልውውጥ ለኛና ለሌሎቻችን ትልቅ መሰረት ይሆናል። ኢትዮጵያውያን ያገኙትን ውጤት የኬንያውያን ስኬት የምንካፈልበት መልካም አጋጣሚ ነው። ብዙ እናያለን። መልካም ልምድ እንውሰድ እና ከዚያኛ መሻሻል እንጀምራለን። ኢትዮጵያ በዚህ መድረክ ከተለያዩ ሀገራት ልምድ መውሰዷ ተገልጿል። በተለይም የህግና የፖሊሲ ማዕቀፎችን ማሻሻል ለሀገር ውስጥ ገቢ አሰባሰቡ የራሱ አስተዋጽኦ እንዳለው ከተሳታፊዎች ሰምተናል። ከኬንያም ከማላዊም በተለይ በ እንደ ትልቅ ጉዳይ የምንወስደው ነገር አንድ ታክስ አድሚኒስትሬሽን ከፍተኛ የሆነ የሬቨኒው ሞብላይዝ ከሚያደርግባቸው የታክስ አይነቶች አንዱ ቫት ነው። ሌላኛው ታክስ ነው ሲቀርብ እንደተመለከትነው በተለይ ከኤክሳይዝ ታክስ አንጻር እንደ ታክስ አድሚኒስትሬሽን እየሰራ ነው ያለነው ነገር ሀገራችንን ወይም ታክስ አድሚኒስትሬሽኑን የሚመጥን እንዳልሆነ ተረድተናል። ከዛ አንጻር የኤክሳይዝ ስታምፕ ኢምፕሊሜንቴሽን አክቹዋሊ በሂደት ላይ ያለ ጉዳይ ነው። ነገር ግን እሱን ፈጠን አድርገን ወደ ስራ በመግባት ያን ከዛ የሚገኘውን ገቢ በከፍተኛ ሁኔታ ማሻሻል እንዳለብን የሚያመላክት ልምድ አግኝተናል። እንዲሁም ደግሞ ከብልሹ አሰራር አንጻር በተለይ ከማላዊ አርቲፊሻል ኢንተለጀንስ የተደገፉ ስራዎች የሚሰሩበትና የሚኒስትሪው ገጽታ እንዲሁም ደግሞ ታክስን ፍትሐዊ ከማድረግም አንጻር ብዙ ስራዎች መሰራት እንዳለባቸው ልምድ ወስደናል ማለት ነው። አሁን አውደ ጥናቱ ካሳየንና ትልቅ እድል ነው ያየንበት ሁኔታ አንዱ ዲጂታላይዜሽን ነው፣ ቅድም ያልኩሽ ሁለተኛው ደግሞ በምን አይነት መልኩ ታክስ ቤዛችን ማስፋት እንችላለን የሚለውን ትልቅ ስኬት ነው። የትሪሊዮንታችንን ስኬት በብዙ መልክ በብዙ እድሎች ማየት ይቻላል። አንደኛው የዲጂታላይዜሽን፣ ሁለተኛውን የታክስ ቤስ ማስፋት፣ ሶስተኛውና ዋነኛው ታክስ አሰባሰብ ስርአቱን መቀየር። ታክስ ስርአቱ እስከተቀየረ ድረስ፣ በዲጂታል እስከተደገፈ ድረስ ክሊራንስ ኢፔመንቱ እነዚህ የምንሰጣቸውን ሰርቪሶች በዲጂታል በታይሚንግ በሁሉም እስከተደገፈ ድረስ ትሪሊየንቱ የማይሳካበት ሁኔታ አይኖርም። እኛም ከተለያየ ሀገር ትንሽ ቁጥር ህዝብ ያላቸው በጣም ከትሪሊየንት በላይ የሚሰበስቡ ጎረቤቶች አሉ። እንዴት ይሰበስቡታል? በዚህ ከአውደ ጥናቱ ምንማረው ትምህርት ትልቅ እድል ነው። ትልቅ ግንዛቤ ይፈጥራል። የአፍሪካ ሀገራት በገቢ አሰባሰብ ስርዓት ገና ድክ ድክ የሚለው መሆናቸው ይታወቃል። የገቢ ዘርፉን ለማስፋትና መሰረቱን ለማጠናከር በሚደረጉ ጥረቶች የየሀገራቱ ህዝቦች ተቃውሞ እንደ አንድ ተግዳሮት ይነሳል። ዓለም እያስተናገደች ያለችው የኑሮ መናርም ለዚሁ አስተዋጽኦ ያበረክታል። በዚህ ሁሉ ትግል ውስጥ የሚደረገው የሀገር ውስጥ ገቢን የመሰብሰብ ሂደት ገና በቂ እንዳልሆነ ይጠቀሳል። የገቢ አሰባሰብን ለማሻሻል አሁን ላይ ለታክስ አስተዳደር በተለይም በምስራቅ አፍሪካ በጣም አስቸጋሪ ሆኗል የግብር ተመኖችን በመጨመር ወይም ገቢን ለመጨመር የሚደረገው ጥረት ማለት ነው ምክንያቱም በሌሎች አካባቢዎች አዲስ ታክስ ለማስተዋወቅ የሞከሩባቸውን ተሞክሮች አይተናል የግብር መጠኑን ለመጨመር ሞክረውም ህዝባዊ ተቃውሞ የገጠማቸውም እና በዚህ ምክንያት ማህበራዊ አለመረጋጋት የተፈጠረባቸው ሁኔታዎች እንደነበሩ ተረድተናል ስለዚህ ለአብዛኛዎቹ የቀጠናው አገሮች ግብራችንን እንድናሻሽል ሁሉንም ክፍተቶች መዝጋት ያስፈልጋል እያንዳንዱ ተገቢ ግብር እየሰበሰብም መሆኑን ለማረጋገጥም ክፍተ ፍሰቶችን እንዳይኖሩ ማድረግ እንችላለን። በእኛ ተሞክሮ እንደ መረጃ ትንታኔና የፌዴራል መረጃ መጠቀም ጥሩ ልምድ ነው። የፌዴራል መንግስት መረጃዎችን መጠቀም እንድንጀምር ስርዓቶችንና ከሌሎች ስርዓቶች ጋር ማቀናጀት ወይም ማገናኘት አለብን። ሚኒስቴር መስሪያ ቤቶች፣ የመንግስት የስራ ክፍሎችና ሌሎች የመንግስት ኤጀንሲዎች ጋር ትስስር ፈጥረናል። በዚህም ትክክለኛውን የምንቀበለውን ቀረጥና ማግኘት ያለብንን ትክክለኛ የግብር መጠን ለማየት የሚረዳ አሰራር ስርዓት አለን። ስለ መረጃ ትንታኔ ስንነጋገር ለእኛ የተ ታክስ አስተዳደርን ለማሻሻል የገቢ አሰባሰብን ለማጎልበት ዲጂታላይዜሽንና አውቶሜሽን ቁልፍ ነው ማለት ነው። ታክስ ጂዲፒ ራሽዮ ኢን ሳውዝ ሱዳን በደቡብ ሱዳን ያለው የታክስ እድገትና ትራንስፎርሜሽን እቅድ ከ2022 እስከ 2027 ባለው ስትራቴጂክ እቅዳችን መሠረት ግብር ከጠቅላላው የሀገር ውስጥ ምርታ ስድስት በመቶ በላይ ደርሰዋል። በምስራቅ አፍሪካ ካለው ዝቅተኛውን ብትመለከት 16 ወይም 18 በመቶ ነው። ኢኮኖሚያችን የሚያመነጨው ገቢ ከፍተኛ በማድረጋችን እኛ እንደምናስበው በእድገትና ትራንስፎርሜሽን እቅዳችን መሠረት በ2027 ስትራቴጂክ እቅዳችንን ለማሳካት እየጣረንን እንገኛለን። በዓለም አቀፍ ደረጃ በርካታ ሀገራት ቀጣይነት ያለው እድገት ለማረጋገጥ የገቢ ዘርፎችን በማስፋት በራስ ገቢ የራስ ወጪን የመሸፈን ስርዓትን ይከተላሉ። ስኬታማ የሆኑ ሀገራት እነዚህን ተሞክሮች ለሌሎች ሀገራት በማካፈል እኩል ተጠቃሚነት እንዲመጣ ይተጋሉ። ዓለም አቀፍ ተቋማት በዚህ ረገድ ያላቸው ሚና እጅጉን ከፍ ያለ ነው። አጋሮቻችን በተለያየ ድጋፍ እና ካፓሲቲ ቢልዲንጎች በፕሮጀክትም ደረጃ የገቢዎች ሚኒስቴርን የተሳለጠ የገቢ አስተዳደር እንዲኖር ከማስቻል አኳያ አስቻይ ሁኔታዎች እየተፈጠሩ ነው ያሉት። እነዚህ አስቻይ ሁኔታዎች አንድም በአጋሮቻችን በምናገኘው ድጋፍ፣ በዋናነት ደግሞ በሀገራችን ገቢ በሀገራችን በጀት ትልቁን አንበሳ ድርሻ ስራውን እየተሸፈነ ያለ ቢሆንም አጋር አኮሎቻችን ግን የማይናቅ ትልቅ የአንበሳ ድርሻ ትልቅ ሚና አላቸው። በገቢ አሰባሰቡ ኢንተርናሽናል ቤስት ፕራክቲሱ ይህንን ማሳያ የሚሆኑ ታዳት አሰስመንት ነው። ትልቁን የታዳት አሰስመንት የአይ ኤም ኤፍ ኢኒሽቲቭ ነው። ይህንን ትልቁን ሮል ኢትዮጵያ መገምገም ትችላለች። ብዙ ሪፎርሞች ከተደረጉ በኋላ እንደ እድል የታ ያለንበትን ሁኔታ ማየት እንችል ዘንድ ታዳት አሰስመንት ታክስ ዲያግኖስቲክ አሰስመንት ቱሉ ትልቁን አምባሳደር ሳይወሰደው የሪፎርሙን አካል የሆነው የአይኤምኤፍ ድጋፍ ነው። ሁለትም ታክስ ሞደርናይዜሽን ወርልድ ባንክ ትልቅ እገዛዎችን እያደረገን ልና ያለው ኢትዮጵያ የሀገር ውስጥ ገቢን ለማሳደግ ከምታደርጋቸው ጥረቶች በተጨማሪ ከሌሎች ልምዶች በመቀመር አሻሽላ ትጠቀምበታለች። እንዲህ አይነት ዓለም አቀፍ መድረኮች ማዘጋጀት ጠቀሜታው በርካታ ሲሆን ለሀገር ውስጥ ገቢ እድገትም የራሱን አስተዋጽኦ ያበረክታል። ትልቁ ሲጀምር የሀገር ገጽታ ግንባታ ላይ ትልቅ አስተዋጽኦ ይኖራል ብለን እናስባለን። ምክንያቱም በዚህ ወርክሾፕ የተጋበዙ ከፍተኛ የታክስ አድሚኒስትሬሽን የከስተምስ የገንዘብ ሚኒስቴር ኃላፊዎች ናቸው። ሰው እነሱ በሚያደርጉት ቆይታ በሚያዩቸው ነገሮች በሚመለከቷቸው ነገሮች የሀገርን ገጽታ ከመገንባት አንጻር እንዲሁም ከሚደረገው ሆስፒታሊቲ አንጻርም የሀገር ገጽታን የመገንባት ውጤት አለው። ይሄ ቀጥተኛ ውጤትም ባይሆን በተጓዳኝ የምናገኘው ውጤት ነው። ከዛ በተያያዘ መልኩ እነዚህ የተለያዩ ታክስ አድሚኒስትሬሽኖች ጋር ለልምድ ልውውጥ አንዱ የትኛው ታክስ አድሚኒስትሬሽን በምን አይነት ሁኔታ ወይም በየትኛው ኤሪያ ላይ ጥንካሬ ያለው የሚለውን ለማወቅና እንዲሁም ደግሞ የታክስ አድሚኒስትሬሽኑ ባለሙያዎች ወደፊት የሚያስቧቸው የቤንችማርኪንግ የልምድ ልውውጥ ቪዚቶች ቢኖሩ የቱ ጋር ለምን ጉዳይ መሄድ እንደሚኖርብን ለመለየትም ጥቅም አለው።